ተቀምቶ ስቢዋል። ጉንበተኛ መቶ ያ መሬቱን ወስዶበት ይሄን ለእስላሞች በቃብር ሰጥቻለሁ ቢል፣ አንድ ሰው መቶ ያንዱን ጥምጣሙን፣ ሙስባሃውን፣ ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል? እንደ ሸሪዓ አይወገድ። ከንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረው። እና ይለያ እንዲህ ውልጅብን ለዛው መርሃባ። እንግዲህ ይህን ሰውዬ የሚለፈልፈውን ሰምታችኋል። የኮልፌ መቃብር ባለቤቱ አይታወቅም። በሰው ሀቅ የተዘጋጀ ቦታ ነው። ስለዚህ ሀጂ ሙፍቲ ደግሞ በሰው ሀቅ ቦታ ላይ አይቀበሩም። በራሳቸው ሀቅ በሆነው መሬታቸው ላይ ነው የሚቀበሩት። አውጥተው ሊያቃጥሏቸው ይችላል፣ ጀናዛቸውን እና ሌላም ደግሞ ተረት ተረትን ሲለፈልፍ ነበረ። ቁጭ ብለው የሚሰሙ ሰዎች ደግሞ በጣም ከነሱ ከሱ በላይ ይገርማሉ። ምክንያቱም ይሄ ሰውዬ ተስፋ የቆረጠ ሰው ነው። ከመጅልስ የተባረረ ሰው ነው። ምንም አይነት የገቢ ምንጭ የደረቀበት የሆነ ሰው ነው። ስለዚህ ምናልባት አሁን የገቢ ምንጭ የሚያገኝበት የሀጂ ሙፍቲን ቀብር እዛ ቦታ ላይ በሚያመልኩ ሰዎች ገቢ ሊያገኝ ፈልጎ እሱን ለማመቻቸት አስቦ ሊሆን ይችላል። ይሄ ነገር ደግሞ የሚቃወሙ የሆኑ ሰዎችን ምናልባት ያው አፋፋቸውን የሚልበት ምክንያቱ አሁንም ሪዝቄን አታድርቁብኝ ይመስላል። በጣም በሚያጀብ በሚገርም መልኩ ይህን መልስ ሲሰጥ ትናንትና ከሀጂ በፊት ከሙፍቲ በፊት ትላልቅ ለሀገር ለአፍሪካ ብሎም ለዓለም የሚከብዱ ትላልቅ ዑለሞች ተቀብረዋሉ። የዛኔ አፋችሁ ለምን ተለጎመ? እነ ሼክ መሐመድ ራፊዕ አለይሂ ረሕመቱላህ ተቀብረዋሉ። እነ ሀጂ ዘይኑ ሙቅናት ተቀብረዋሉ። እነ ሸህ ሁሴን የአኖር መስጊድ ምክትል ኢማም የነበሩ ተቀብረዋሉ። ከዛ በፊትም ከዛም በኋላ ከነዚህ ዑለሞች በፊትም በኋላም የተቀበሩ በጣም ትላልቅ ዑለሞች ተቀብረዋሉ። የዛኔ በተሰረቀ መሬት ለምንድን ነው ሲቀበሩ ዝም ያላችሁት? መሬቱ የተሰረቀ ከሆነ የሌባ መሬት ከሆነ የሌባ ቦታ ላይ ለምን ተቀበሩ? የዛኔ ለምን አልከነከናችሁም? አሁን ላይ የሙፍቲ ጉዳይ ከእነሱ ጉዳይ ለምን አንገበገባችሁ፣ አንገሸገሻችሁ? የዛኔ እንደውም እናንተ እንትን ላይ ነበራችሁ፣ የመጅሊስ ባለስልጣን ነበራችሁ። ስለዚህ ይሄ በእናንተ ስር የተዳደር ነበረ ኮልፌ። የዛኔ እንግዲህ እናንተው ሌቦች፣ እናንተው ተቀባዮች ነበራችሁ ማለት ነው። ምክንያቱም በዛ ሰዓት ላይ ከኮልፌ የሚገኘውን ገቢ ወደ ኪሳችሁ ታስገቡ ነበር። አሁን ይህ ስለቀረባችሁ የተሰረቀ መሬት ለማለት ተገደዳችሁ። በጣም በጣም ወላሂ፣ እንደው ፊታችሁ እንኳን ኑር የሌለው ንግግራችሁ ራሱ የማይጥም የሆነ ለዛ ቢስ የሆናችሁ እጅግ በጣም ሰው የሰለቻችሁ የሆናችሁ ቀብር አምላኪዎች ናችሁ። እንግዲህ አላህ አደብ የሚሰጣችሁ ከሆነ አደብ ይስጣችሁ፣ አለበለዚያ ደግሞ ኡማውን እንዳትከፋፈሉ አላህ እንደው የሚወስደው ቦታ ላይ ይውሰዳችሁና ይገላግልን።